ዛሬ ወንድማችን ታጠቅ እያስተላለፈልንን መልእክት ማለት ነው። አንገብጋቢ አንገብጋቢ መልእክት ነው። ይጀላችሁ ከች ብዬ አለው ማለት ነው። ሁላችሁም ሸርሸር እያደረጋችሁ ላልደረሳቸው ጭንቅ ጥብብ ብላደር ላላቸው ህመምተኛ ልጆቻቸውን ይዘው ወደ የት እንውሰዳቸው ብለው ጭንቅ ጠብብ ብላሉ ወላጆች፣ እንዲደርስ ሸር አድርጉት ማለት ነው። ወንድማችን ታጠቅ ዛሬ ያው ያስተላለፈው በኢትዮጵያ ተጣብቀው የተወለዱ መንታ ልጆች አሉ ወይንስ የለውም የሚል ነው። በኢትዮጵያ ተጣብቀው የተወለዱ መንታ ልጆች አሉ ወይንስ የሉም ይላል ማለት ነው። አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የእናት ዩቱብ አድማጭ ተመልካቾች በያላችሁበት የአላህ ሰላም እዝነት መክድፍ ሁሉ ነገር አይላችሁ እያልኩኝ ዛሬ በአዲስ ቪዲዮ ተከስቻለሁኝ። ዛሬ ያው ሸርሸር ያስፈልገዋል እና ሁላችሁም ሸርሸር አድርጋችሁ ለተጨነቁ ወላጆች ማለት ነው አድርሱት ይሄ ትክክለኛ መረጃ ስለሆነ ማለት ነው። ይሄ መረጃው ደርሷቸው የልጆቻቸውን ህይወት እንዲታደጉ ካላህ ስብሃነ ወተዓላ በታች ሰበቡን እንዳደርሱ አድርጓቸው ማለት ነው። ምንድነው ዛሬ ያው ወንድማችን ታጠቅ ያስተላለፈው በፌስቡክ ፔጁ ላይ በኢትዮጵያ ተጣብቀው የተወለዱ መንታ ልጆች አሉ ወይንስ የሉም ይላል ጥያቄ ማለት ነው። ካሉ በቤት ውስጥ ተደብቀው ከሆነ ወደ ሳኡድ አረቢያ በነፃ ህክምና ያገኛሉ። አለም አቀፍ መሊክ አብደላ በጎ ፍቃድ ድርጅት ይላል ማለት ነው። እደግመዋለሁ። እንሻላ በኢትዮጵያ ተጣብቀው የተወለዱ መንታ ልጆች አሉ ወይንስ የሉም? ካሉ በቤት ውስጥ ተደብቀው ከሆነ ወደ ሳኡድ አረቢያ በነፃ ህክምና ያገኛሉ አለም አቀፍ መሊክ አብደላ በጎ ፍቃድ ድርጅት ብሎ በፌስቡክ ፔጁ አስተላልፎታል ማለት ነው። ውት እና ይህንን በጎ ስራን ሁላችሁም ኢንሻላ እንድትሳተፉበት ማለት ነው። ይሄ ሸርሸር አድርጋችሁ አንድ የተጨነቀ ወላጅ በልጆቹ ህመም እየተሰቃየ ያሉ ወላጆች እነሱ ደስታ ሲሰማቸው እናንተም ደግሞ ካለ ስብሃን ወተዓላ ሚንዳን ትጎናጸፋላችሁና እና ማለት ነው። ይሄንን ይመስላል ማለት ነው ኢንሻአላ ውስጥ ታጠቅ ነይ ብሎ በፌስቡክ ፔጁ ነው ሼር ያደረገልን እና ኢንሻአላ ይሄንን ይመስላል ማለት ነው። ለሁሉም ወላጆች ሸርሸር አድርጋችሁ ለኢትዮጵያ እናቶች፣ መቼ አባቶች ማለት ነው፣ የማይጨነቅ የማይጠበብ የለምና በልጃቸው ህመም። ያው ወላጆች ልጆቻቸው ሲታመሙ ያው ጭንቀቱን ታቁታላችሁ። እንግዲህ እንኳን ታመንባቸው ቀርቶ ሳንታመም እንኳን እራሱ የሚጨነቁ ወላጆች ናቸው። በተለይ የሁሉም ወላጆች አንድ ናቸው ግን የኛ የኢትዮጵያ እናቶች ደግሞ በተለይ ያው ይለያሉ። ልጆቻቸውን ሲያሳድጉ በስንት መከራ ጭንቀት ስለሆነ ሲታመሙባቸው፣ በዚህ አይነት ነገር ደግሞ በጣም ጭንቀቱ ይብሳል እና ለዚህ ኢንሻላህ እድልም ተጠቃሚ እንዲሆኑ ሁላችሁም ሸርሸር አድርጋችሁ አድርሱላቸው ማለት ነው። በእኛ ሀገር እንደዚህ ያለ ነገር ተከስቶ ያየሁ አይመስለኝም እስካሁን ያው ካለ ነው ካለ በሌላ ሀገራት ግን እንደዚህ ተጣብቀው የሚወለዱ ህፃናቶች አሉ። ሀታ ራሱ ውስጥ ትልቅ እስከሚሆኑ ድረስ አይታችሁ ከሆነ ስብሃናላ ያላህ ተአምር አሉ ማለት ነው። እና እንደዚህ ያለ ነገር ካለ ያው ቀዶ ጥገና ይደረግላቸዋል ብሎ አስተላልፏል ወንድማችን ታጠቅ። በዚህ አጋጣሚ ወንድማችን ታጠቅም ማለት ነው ከልብ ከልብ እናመሰግናለን። የኛ የስደት ወንድማችን፣ አባታችን፣ ሁለ ነገራችን ነው ማለት ነው ወላጆች እንደሚጨነቁት ነው የሚጨነቅልን የሚጠበብልን ሀቂቀተን በነጮች ተገፍተው ወንድሞች፣ እህቶች ሲያይ መፍትሄን በማፈላለግ እንቅልፉን የሚያጣ ወንድም እንዲሁም ደግሞ በነጮች እንደዚህ ገንዘባቸውን ተነጥቀው ያ በህግ በኩል ገንዘባቸውን ሲሰጡ ሲያይ ደግሞ ደስታውን ሀቂቃ ሲገልጽ ማለት ነው በጣም ነው የሚያስደስተኝና፣ በቃ በደስታችንም፣ በሀዘናችንም በሁሉ ነገራችን በእኛ በስደት እህቱ ወንድሞች ላይ ከጎናችን ነው እና እሱ ልጅ ይለያል። ሁሉም አስመሳይ ነው ሀቂቀተን፣ ሁሉም ሚዲያ ተጠቃሚ ሁሉ አስመሳይ ነው። አንዳንድ አንዳንድ ወንድሞች ግን ምርጥ ምርጥ ወንድሞች አሉ ማለት ነው። እነዚህ ወንድሞቻችንም ግን ከጎናቸው ሆነን ድምጻቸው እንዲሰማ እንደዚህ እንደዚህ ያሉ ጥሩ ነገሮችን ሲያመጡ ያ ጥሩ ነገር ለሌሎች እንደዚህ እንዲጠቅም እንዲሰራጭ ከጎናቸው ሆነን ሸርሸር በማድረግ የእነሱን ደስታ ማየት ያስፈልጋል ማለት ነው። ምክንያቱም የሰዎችን ደስታ የሚፈልጉ ሰዎች በሰው ደስታ ይደስታሉና። እነሱ አሁን ይህንን መረጃ ሲያገኙ ያን መረጃ ይዘው መጥተው እነዛ ላልደረሳቸው አካላት ደግሞ ደርሶ በዚህ በህመም በኩልም በማንኛውም ነገር ላይ ደርሶላቸው የሆነ ሰበቡ ሲደርስላቸው ሰበቡ ደርሶ ደግሞ ሲደሰቱ ሲያዩ ይደሰታሉ ማለት ነው። እንግዲህ እንደነዚህ እንደ ወንድማችን ታጠቅ ምሳሌዎች ማለት ነው እና ስለዚህ መልእክት ማስተላልፈው ነገር ቢኖር፣ እኔ የኛ ኢትዮጵያኖች እንደዚህ መልካም መልካም ስራዎች የሚሰሩ ወንድሞቻችንን አናበረታታም፣ ሸርሸር አናደርግም። ወላኪን ግን የሆነች ከቃላት አወጣጥም ሆነ የሆነ በድርጊትም የሆነ ወጣ ያለ ነገር፣ አስቀያሚ ነገር፣ በቃ በጥቅሉ አስቀያሚ ነገር የሚሰሩ ወንድሞችን እህቶችን ሸርሸር እያደረግን ለዓለም እናሰራጫለን። ይሄ ማለት በቃ ያ መጥፎ ነገር እንዲ እንዲስፋፋ እንዲቀጥል ማድረግ ነው ማለት ነው። ያ ክፉ ነገር የሚሰራ ነገር ለመሸር ይደረጋል። ባጭሩ እዛው ያ አካል ብቻ ይዞት ወይም ትንሽ ሰዎች አይተውት እዛው ብቻ እንዲቀርለት መደረግ እንጂ ለመሸርሸር ተደርጎ ለሌላ አካል ለሌላ ለዓለም ይዳረሳል። ግን ኸይረ ስራ ግን ካላ ስብሓን ወተዓላ ሚንዳን ያጎናጽፋል፣ ለሰዎችም ይጠቅማል። ይሄ ኸይር ኸይር ነገሮችን ግን ሸር ስናደርግ ሰዎች ይጠቀሙበታል፣ እኛም ደግሞ ሸር ባደረግ ነው ደግሞ ተጠቃሚ እንሆናለን። እና ስለዚህ ከቃላታቸውም አሁን አንዳንድ ወንድሞች ወይም እህቶችም ከቃላታቸው የሆነ ወጣ ያለ ቃላት ተናግረው ከሆነ ያንን ቃላታቸውን ቁርጥ እያደረጉ ሀታ ውስታዞችን ማለት ነው ውስታዞችን ሀታ ክፉ ነገር ተናግረው ሳይሆን የሆነች ሰበብ ይፈልጉና ማህበረሰቡ ማለት ነው፣ መጀመሪያውን አይተው መጨረሻውን ሳያዳምጡ ያችን መጀመሪያውን ብቻ ቆረጥ አድርገው ውስታዞቻችን ራሱ የሚተቹ አካላት እንዳሉ እናውቃለን። እንኳን ሌላውን ይህንን ተራወሬን ቀርቶ ማለት ነው። እና እንደዚህ ያለ ነገር ለምን ይስፋፋል እላለሁኝ። በመልካም ነገር ላይ ብንሳተፍ ሽራይኩም እንደዚህ በቃ መልካም መልካም ነገሮችን በሽርሽር ስናደርግ በቃ እንጠቀማለን። ወላሂ ውስጣችን ደስተኛ ይሆናል። ግን አሁን ምሳሌ አሁን እኔ ክፉ ነገር አሁን ሳላቅ የሆነ ክፉ ቃል ልናገር ምሳሌ በእዚያ ያን ክፉ ቃላትን በውስጥ ወይም መታችሁ ወይም ደግሞ እኔም በሚያገኙ አካላት እንደዚህ እኮ እናት ጥሩ አይደለም ብላችሁኝ ከምታቋርጡኝና ያችን መጥፎ ቃላቴን ደግሞ ለአለም ከምታሰራጩት ማንኛው ይጠቅማል? ግን ደግሞ እናንተ ያን ክፉ ቃላቴን እናንተ ሸርሸር እያደረጋችሁ ምሳሌውን ነው የማወራችሁ እንግዲህ በአሰራጫችሁ ሰዓት ምን ነው ባላደረግኩኝ፣ ባላደረኩኝ የሆነ ውስጣችሁ እኮ ይጨነቃል። ምን ነው ሸር ባላደረኩ ሀታ የምትሉበት ጊዜ ይኖራል ማለት ነው። እና ውስጣችንን ከመጸጸት ብናዲ ነው አስለን ይሄ ክፉ ነገር በቃ ለራሳችን የማንወደውን ነገር በሰዎች ላይ ስንፈጽም ውስጣችን በጣም ነው የሚጨነቀው። እና ስለዚህ ክፉ የሚሰሩ ወንድሞችን መቼም አሁን ላይ በውስጥ ራሱ መምከር ሀታ በኮመንት ራሱ በኮመንት ራሱ መምከር ይቻላል። እንደገና ስልክም እንደዚህ የአንዳንድ ሚዲያዎች እንደዚህ ስልካቸው አለ። በዛ በስልካቸው ራሱ በውስጥ ደውሎ እንዲስተካከሉ ማድረግም ይቻላል። ስለዚህ የዛሬው መልእክቴ እዚህ ጋር ይብቃ መሰለኝ እና ወንድማችን ታጠቅ ጀዛኩም አላሁ ኸይረን ጀዛ እላለሁኝ በበኩሌ ሁሉም የስደት እህቶች፣ ወንድሞች እንወድሃለን። ሀቂቃ ሁሉም ነው። አሁን ብዙ ሰዎች ጋር ሀቂቀተን ያው እገናኛለሁ በዚች መቼም እና ወላሂ እንደዚህ እንደ ወንድም ታጠቀ እኮ የሚሆን እኮ የለም። እሱ ኮሌጅ ነው። በቃ መሻላ መሻላ ነው የሚሉት ሀቂቀተ ማለት ነው። እና የሆነ እንትንን ራሱ የሆነ መረጃ ይዞ ሲመጣ ማለት ነው። በጉጉት እኮ ነው የምናዳምጠው። አሁን አንዳንዶቹ ሰዎች የሆነ ይሰለቻሉ ሲታዳምጧቸው እሱ ግን መሻላ ተባረከላ እና ይህንን ይመስላል የዛሬው ቪዲዮ። በቀጣይ ምን መጣለን እንደዚህ ምርጥ ምርጥ ወንድሞቻችንን በማመስገን ማለት ነው። እሺ ይህንን ይመስላል ሀዋይ ማለት ነው። ያው እንደነገርኳችሁ የምትፈልጉትን ነገር እናት ጋር ታገኛላችሁ ማለት ነው። ጎራ እያላችሁ ቤትም ቦታም የምትፈልጉ ስለ ዩቱብ መማር የምትፈልጉ ምርጥ ምርጥ ወንድሞችን ማትጋ ታገኛላችሁ። የምትፈልጉትን ነገር በቃ ቅመሞች እየ ሳዑዲ የምትኖሩ ማለት ነው። በአካባቢዋ ደውሉላት ለእናት ለምትፈልጉትን ነገር እናት መልስ ባትሰጥ መልስ ለሚሰጡ ወንድሞች ደግሞ ታስተላልፋችኋለች ማለት ነው። ሰፈሯን እንግዲህ በዚህ መልኩ እያስጎበኘቻችሁ ትገኛለች ማለት ነው።

ያው ለቅመሞች ይህ ስለሚያስፈልጋቸው የኔ ቪዲዮ፣ ያው ለቅመሞች ይህ ስለሚያስፈልግ ነው ማለት ነው የምቀርጽላቸው። ይፈልጉታል። የኔ ቪዲዮ ዝም ብሎ ወሬ ብቻ አይደለም እኮ። አንተም ለምታውቃቸው ለእህቶች፣ ለቅመሞች፣ ለእህቶች፣ ለአክስቶች ልጆች